ሰላም ጤና ይስጥልን። ይህ ሐሳብ ዴሊ ነው። በዛሬው ሐሳብ ዴሊያችን ሁለት አጀንዳዎችን ይዘን መተናል። የመጀመሪያው ኢትዮጵያ የኒውክሌር ፕሮጀክቱን እያፋጠነችው ትገኛለች፣ እንዲሁም አዳዲስ መረጃዎችም ተሰምተዋል ይዘን መተናል። ሁለተኛው አጀንዳችን አሜሪካ ከባድ የተባለ ምድር አንቀጥቅጥ የተቃውሞ ሰልፍ ላይ ትገኛለች። ዶናልድ ጄ ትራምፕ ያላሰቡት ከባድ ኖ ኪንግ የተባለ የተቃውሞ ሰልፍ ተነስቶባቸዋል። ሁለቱን በሰፊው የምንመለከት ይሆናል። አብራችን ሁኑ። አሁን ወደ መጀመሪያው ጉዳያችን እናልፋለን። ኢትዮጵያና ራሻ በብሪክስ ማዕቀፍ ውስጥ እየከነፉ ይገኛሉ። ኢትዮጵያና ራሻ የኒውክሌር ፕሮጀክትን ለመጀመር አቅደዋል ኢትዮጵያ ውስጥ ይሄ የታሰበው የጉባ ላይ ብስራቱ የተነገረለት የኒውክሌር ፕሮጀክት ብዙ ያልተሰሙ አዳዲስ ጉዳዮች ይዞ እየመጣ ነው። የሁለቱ ሀገራት የውጭ ጉዳይ ሚኒስቴሮች በሰፊው ሲመክሩበት ውለዋል። የመከሩበትን የተስማሙበትን ስምምነቱን ጭምር በሰፊው እንመለከታለን። ከሳምንታት በፊት የሁለቱ ሀገራት ከፍተኛ አመራሮች በራሻ ተገኝተው ውይይት አድርገው ነበር World አቶሚክ ፎረም። በውይይታቸው ውስጥም ኢትዮጵያ የምትገነባውን የኒውክሊየር ፕሮጀክት አካሄዱንም ተወያይተውበታል፣ ተስማምተዋል። እንዲሁም ሁለቱ መሪዎች አግሪመንትም ተለዋውጠው ነበር የተለያዩት። አሁን ከቀናቶች በኋላ ኢትዮጵያ እንዲሁም ራሻ የውጭ ጉዳይ ሚኒስቴሮቻቸውን በሰፊው እንዲመክሩበት አድርገዋል። ከዚህም ንግግራቸው ውስጥ ዋና ዋና የተባሉትን እንመልከታቸው። የሁለቱ ሀገራት የውጭ ጉዳይ ሚኒስቴሮች ጌዲዮን ጢሞቴዎስ እንዲሁም ሰርጌይ ላቭሮቭ በሁለቱ ንግግሮቻቸው ላይ እነዚህን አንስተዋል። ስምምነቶች ተለዋውጠናል፣ እንዲሁም ኢትዮጵያ ውስጥ የሚገነባው የኒውክሌር ኃይል ማመንጫ ምን መምሰል አለበት በሚለው በሁለቱ ጉዳዮች ላይ በሰፊው መክረዋል። ዱሪንግ ዲስ ሚቲንግ ዜር ዋዝ አን ኤክስቼንጅ ኦፍ አግሪመንትስ ኮንሰርኒንግ ዘ ኮንስትራክሽን ኦፍ አ ኒውክሌር ፓወር ፕላንት ኢን ኢትዮጵያ ባይ ሮዛቶም። የሁለቱ ሀገራት የውጭ ጉዳይ ሚኒስቴሮች እንዳሉት ከሆነ ዛሬ የተገናኘ ነው ይህንን ስምምነት እንዴት በፍጥነት መተግበር እንዳለብን ኢምፕሊመንት የማድረግ ሂደቱን ፕሮሰሱን ለመወያየት ነው ብለው ተናግረዋል። ሁለቱ ሀገራት በሰፊው በዓለም አቀፍ መድረክ ላይ ለመደጋገፍም ተስማምተዋል። ይሄ ኢትዮጵያ ከያዘችው አንዳንድ አጀንዳዎቿ ጋር ሰፊ የተባለ ድጋፍን ያስገኝላታል ተብሎ ይጠበቃል። አር ኮኦፕሬሽን ኮኦርዲኔሽን ኢንተርናሽናል መልቲላትራል ፎረምስ። ኢትዮጵያ በቀይ ባህር እንዲሁም በአባይ ወንዝ በኩል ያላት አቋም ይታወቃል። እዚህ ላይ ተጨማሪ ኃይል ተጨማሪ ኢነርጂ ኢትዮጵያ ታገኛለች። እንዲሁም ኢትዮጵያ የምታስበውን በምስራቅ አፍሪካ የፓወር ሀብ መሆን ፍላጎቷንም ያሳካል ተብሎ ይጠበቃል። የኒውክሌር ቴክኖሎጂውን ራሻ በሰፊው የምታቀርብ ሲሆን እንዲሁም ዓለም አቀፍ ፎረሞች ላይም ድጋፍ ለኢትዮጵያም የሚሰጥ ይሆናል። የሁለቱ ሀገራት የውጭ ጉዳይ ሚኒስቴሮች ካነሷቸው ነጥቦች ውስጥ እንዲህ የሚል ተነስቷል። ኢትዮጵያ በራሻ ዩክሬን ጦርነት ላይ ያሳየችው ሚዛናዊ አካሄድን የራሻው የውጭ ጉዳይ ሚኒስቴር እንዳመሰገኑም ደስተኛ እንደሆኑም ኢትዮጵያ እንደዚህ አይነት አቋም በመያዟም በጣም እንደተደሰቱ ተናግረዋል። ኢትዮጵያና ራሻ በሳይንስ በቴክኖሎጂ፣ በኢኖቬሽን እንዲሁም በአርቴፊሻል ኢንተለጀንስም ጭምር በሰፊው በጋራ ለመስራት ተወያይተዋል። በዚህም ላይ ኢትዮጵያ ለምታደርገውም ኢትዮጵያን ዲጂታላይዝድ የማድረግ ዲጂታል ኢትዮጵያን የመተግበር ሂደትም ኃይል በጣም ወሳኝ የተባለ መሰረተ ልማቱን የሚያስፈነጥር መሆኑ እሙን ነው። ኢትዮጵያ ለዚህ ደግሞ አስፈላጊ የተባለውን የኒውክሌር ፕላንት ለመገንባት አቅዳለች። ይሄኛውን ለማሳካት የኒውክሌር ፕላንቱ መቅደም ይኖርበታል። ኢትዮጵያ በተከታታይ ለዚህ የኒውክሌር ፕላንት እቅድ ደንቦችን፣ መመሪያዎችን ስታወጣ፣ እንዲሁም ኮሚሽነር፣ ምክትል ኮሚሽነር ስትሾም፣ እንዲሁም በመሪዎች ደረጃ ወርልድ አቶሚክ ፎረምን በመቀላቀል ሰፊ ውይይት ስታደርግ ነበር። አሁን በውጭ ጉዳይ ሚኒስቴሮቿ በኩል ሰፊ የሚባል ግንኙነት ጀምራለች። ኢትዮጵያ ካቦ ሸማኔም እየፈጠነች ነው። አሁን ወደ ሁለተኛ ጉዳያችን እናልፋለን። አሜሪካ ምድር አንቀጥቅጥ እየተባለ የተቃውሞ ሰልፍ ውስጥ ትገኛለች። ይሄ የተቃውሞ ሰልፍ ያልተጠበቀም ጭምር ነበር። ከሰባት ሚሊየን በላይ ተቃዋሚዎች በአሜሪካ ጎዳናዎች ላይ እየተርመሰመሱ ነው። ዶናልድ ጄ ትራምፕን እየተቃወሙ ነው። የሁሉም መፈክር ኖ ኪንግ ይላል።

እንዲሁም ከሁለት መቶ ሀምሳ ሚሊዮን ዶላር በላይ ለዚህ ስራ በጅተዋል። ን ን ግል ስ ሚሊን ይሄ የማስዋብ ስራ የዋይት ሃውስን እንዲሁም አካባቢውንም ጭምር ያካታል ተብሎ ይጠበቃል። አንደኛው ተቃውሞ የተነሳባቸውም በዚሁም ጭምር ነው። አሜሪካ ሁለት የልደት በዓሏን ለማክበር ሽር ጉድ እያለች ነው። ዶናልድ ጄ ትራምፕም በዚሁ አጋጣሚ የራሳቸውን ትርክት እሳቤም በአሜሪካ ላይ ለመትከል እየተውተረተሩ ነው። ትራምፕ አንቬልድ ሄዝ ናፖሊን ስክ ፕሮፖዛል ቱ ሴሌብሬት አሜሪካስ 250ት በርትዴ ኔክስት የር ዊ ትራምፍል አርች ን ዋሽንግተን ዲሲ አሜሪካ ኖ ኪንግ የሚለው እንቅስቃሴ በሰፊው እየተፋፋመ እየመጣ ነው። የተቃውሞ ሰልፉን አስተባባሪዎች እንደሚሉት ከሆነ ሰልፉ ከጊዜ ወደ ጊዜ እየጨመረ ነው። ከአምስት ሚሊዮን ወደ ሰባት ሚሊዮን በከፍተኛ ሁኔታ እያደገ ይገኛል። እንዲሁም በአሜሪካ የተቃውሞ የሰልፍ ታሪክ ውስጥ እንደዚህ አይነት የሰው ብዛት ታይቶም ተሰምቶም አይታወቅም። እንዲሁም የአሜሪካ መንግስት የአሜሪካን ናሽናል ጋርድን አሰማርቷል።

ከፍተኛ ትችት እያስተናገደ ነው። እንዲህ የሚል ትችቶች እየተነሱ ነው። የመጀመሪያው የሚሰሩ ሐውልቶች፣ ቅርሳቅርሶች እንዲሁም የአሜሪካንን የዲሞክራሲ ታሪክ ሳይሆን የሚያንጸባርቁት የሌሎች ሀገራትን ነው። እንዲሁም ንጉሳዊ ዘመንን የሚወክሉ የሚያሳዩ ሐውልቶችም ጭምር እየተሰሩ ነው። ዲሞክራትስ ክሪቲሳይዝድ ዘ ፕላን ቱ ቢልድ ሞኒመንት ዲችንግ አን አውቶሪታሪያን ኪንግ ትራምፕስ ዲናይድ ዘ ካራክተራይዜሽን ኦፍ ሂዝ ሊደርሺፕ። ይሄ በአሜሪካ ውስጥ ሊሆን አይገባም የሚል እንቅስቃሴዎች እየተነሱ ነው። አንደኛውም ኖ ኪንግ የሚለው እንቅስቃሴ የተጀመረውም ትራምፕ ሊያሰሩ ካሰቡት ሐውልቶችም መነሻ ጭምር ነው። ኖ ኪንግ ተቃውሞ ከሁለት መቶ ሃምሳ ዓመት በፊት የነበረም ጭምር እንደሆነ ታሪክ ዘግቦታል።

ከፍተኛ የሆነ ደም መፋሰስ ተከስቷል። እንዲሁም አሜሪካ አሁን ወዳለችበት ቅርጽ ለመምጣት ደግሞ በምታደርገው የሰው ዘር እኩል ነው ቀለም ሁሉ ወጥ ነው የሚለውን እሳቤ የጥቁሮች፣ የነጮች የሚለውን ለማጥፋት ዲሞክራሲ ለማንበር ከፍተኛ ዋጋ ከፍለናል፣ ዳግም ወደዛ አንመለስም የሚል እንቅስቃሴዎች ተጀምረዋል በአሜሪካ ታሪክ ውስጥ። ምርጫ ሳይኖር ዲሞክራት እና ሪፐብሊካን በዚህ ደረጃ ከባድ የተባለ የቃላት ልውውጥ አድርገው አያውቁ። የቃላት ልውውጣቸው ውስጥ ሶሻሊስት፣ አናርኪስት፣ የሐማስ ደጋፊ፣ ተቃዋሚ እንዲሁም ቀኝ አክራሪ፣ ግራ አክራሪ እየተባባሉ ቡድን ተቦዳድ ነው መወነጃጀልም ጀምረዋል። በዶናልድ ጄ ትራምፕ ያልተገባ አካሄድ የተነሳ ለዚህ ደረጃ ተዳርሰዋል። ዶናልድ ጄ ትራምፕ ለዚህ ከፍተኛ የተባለ ሰባት ሚሊየን ህዝብ ወጥቶ ተቃውሟል የተባለለትን ተቃውሞ ሰልፍ እንዲህ ብለው ተናግረዋል። ዶናልድ ጄ ትራምፕ እኔ ንጉሥ አይደለሁም ብለዋል። በእርግጥ አይደሉም ወይ? ዶናልድ ጄ ትራምፕ እኔ ንጉሥ አይደለሁም ቢሉም ግብራቸው ግን እያሳየ ያለው የንጉሳዊ ፍላጎታቸውን ነው። በአበሻ አባባል ሆድ አባውን ብቅል ያወጣዋል እንዲሉ፣ እስቲ በመረጃ እንመልከተው። ዶናልድ ጄ ትራምፕ በኤአይ አሰርተው በትሩዝ ሶሻል ሚዲያቸው በግል ሚዲያቸው ላይ ፖስት ያደረጉት መረጃ ይሄንን ያሳያል። ይሄ ቪዲዮ ጄኔሬት የተደረገው በኤአይ ቢሆንም በውስጡ የያዘው ሜሴጅ ግን በጣም ከባድ የሚባል ነው። ይሄኛውም ትራምፕ የሚል የጦር ጀት ሲነሳ፣ እንዲሁም እሳቸው የንጉሥ አክሊል አድርገው ያን ጀት እያበረሩ በትራምፕ ላይ ተቃውሞ ሰልፍ የሚያደርጉትን ኖ ኪንግ ዘመቻ ላይ ካካ ሲደፉ ታይቷል። ይሄ ለህዝብ የታየ ንቀትም ጭምር ሆኗል። ፕሬዚደንት ትራምፕ ሼርድ አን ኤአይ ጀነሬትድ ቪዲዮ ሾውስ ሂም ፍላይንግ አ ጄት ሌብልድ ኪንግ ትራምፕ ሂ ዩዘዝ ኢት ቱ ድሮፕ ኤክስክሪመንት ኦን ፕሮቴስተርስ። ዶናልድ ጄ ትራምፕ ከሳቸው የማይጠበቅ እንዲሁም አሳፋሪ የተባለ ቪዲዮን ጀነሬት አስደርገው በሶሻል ሚዲያቸው ላይ ፖስት አድርገዋል። ዶናልድ ጄ ትራምፕ እንደዛ አይነት እርምጃዎችን ከወሰዱ በኋላ በአሜሪካ ውስጥ ፖለቲካ ላይ ሰፊ የሚባል ተጽዕኖ አላቸው የተባሉ አካላትም ጭምር የኖኪንግን ሙቭመንት መቀላቀል ጀምረዋል። ይህን ስንመለከት የመጀመሪዋ ካሚላ ሃሪስ ነች። ካሚላ ሀሪስ ውጡና ተቃውሞውን ተቀላቀሉ። እኛ ሀገራችን አሜሪካ ነች። ስለዚህ ልንጠብቃት ይገባል የሚል ግልጽ ንግግር አድርገዋል። I encourage everyone to get out there in peaceful protest of what is happening in our country and express our voice around the country we believe in. So get out there and join the No Kings event near you. ዶናልድ ጄ ትራምፕ በለኮሱት በራሳቸው እጅ እየነደዱ ይገኛሉ። የዶናልድ ጄ ትራምፕን ተቃውሞ ሰልፍ ሴናተሮችም እየተቀላቀሉት ነው። ሴናተሮች በሰፊው እንደዚህ ያሉ ይገኛሉ። ትራምፕም ሆነ ሌላ ንጉሥ እንዲመራን አንፈልግም፣ እኛ የምንፈልገው ዲሞክራሲን ነው። እንዲሁም ዲሞክራሲያችንን ልንገነባ ይገባል የሚል ግልጽ ምልክት የተቃውሞ ሰልፍ ከአዘጋጆቹ ጋር በመሆን ለተቃውሞ የወጡት ህዝቦችን በሰፊው ሲያነቃቁም ተመልክተናል። ኖ ፕሬዚደንት ዶናልድ ጄ ትራምፕ ይሄ ሁሉ ተቃውሞ እየተነሳባቸው እንዲሁም እሳቸው የሚሰጡት ምላሽ ደግሞ ይባስ ተቃውሞ ሰልፉን የሚያቀጣጠል ነዳጅ እየሆነ ባለበት ወቅት እስቲ የዶናልድ ጄ ትራምፕ የጤንነት ደረጃ ምን ይመስላል በየጊዜው የሚወጡ ምስሎችም ቪዲዮዎችም የሚያሳዩት ዶናልድ ጄ ትራምፕ ጥሩ የሚባል የጤንነት ደረጃ ላይ እንዳልሆኑ ነው በመረጃዎች ስንመለከተው በእጃቸው ዙሪያ ከፍተኛ የተባለ ጠባሳ የህመን ምልክትን የሚያሳይ እንዲሁም ሁለቱም እግሮቻቸው ሰፊ የሚባል እብጠትን በተደጋጋሚ እያሳዩ ይገኛሉ። ዶናልድ ጄ ትራምፕ አቅም ማነስ ደረጃዎችን መውጣት ላይ ደከም እያሉ መሆኑን በሰፊው እየተመለከትን ይገኛል። እንዲሁም ዶናልድ ጄ ትራምፕ የአእምሯቸው ጉዳይ አጠራጣሪ ነው። ሳይካትሪስቶች ብዙ መላምት እየሰጡበት ይገኛል። በኖኪንግ ሙቭመንት ላይ የአሜሪካ ሚዲያዎች ለሁለት ተከፍለዋል። እነዚህ ሚዲያዎች አብዛኞቹ ለዶናልድ ጄ ትራምፕ ቅርበት አላቸው የተባሉት እያወጡት ያሉት መረጃ ንዴት የተቀላቀለበት እንዲሁም ያላስተዋሉትም መረጃም ጭምር እየሾለከ ነው። ከነዚህ ውስጥ እንዲህ የሚል ንግግሮች ይሰማሉ። ሰባት ሚሊዮን በላይ ህዝብ ሽማግሌዎች ናቸው ጡረተኞች ናቸው እንዳለ ነጭ ናቸው የሚል የመፈረጅ የመነጣጠል ሂደት ውስጥ ገብተዋል። እንዲሁም ተቃዋሚዎቹን በዘር በቡድን እንዲሁም ከመጡበት ስፍራ የመመደብ ሂደት ውስጥም ገብተዋል። ይሄን እያደረጉ ያሉት በአሜሪካ ሚዲያ ውስጥ እንደዚህ አይነት ነገር ተመልክተን አናውቅም። ይህ የመጀመሪያው ነው። ግን እየተደረገ ያለው ጥቁሮች ናቸው፣ አይነጮች ናቸው፣ እንደዚህ አይነት ደግሞ ለሐማስ ድጋፍ ያላቸው ሰዎች ናቸው የሚል የተለያየ ሐሳብ በማምጣት ሰልፉን ለማሸማቀቅ እየተሞከረ ነው። ግን ሰልፉ እንደቀጠለ ነው። የአሜሪካ ሚዲያዎች ጎራ ከፍለው እየተፋለሙ ቢሆንም የሚያሳየው መረጃ ግን እየተለየ ነው። መረጃው እንደሚያሳየው ከሆነ ሰባት ሚሊዮን በላይ የተሰበሰቡት ዶናልድ ጄ ትራምፕን የሚቃወሙ ህዝቦች ውስጥ አብዛኞቹ ወጣት ናቸው። ዶናልድ ጄ ትራምፕን ለመደገፍ ሲባል ሌንሳቸውን ዙም ሳያደርጉ ተመልክተው በደፈናው የሰጡት አስተያየት አነጋጋሪም ሆኗል። በአሜሪካ ታሪክ ውስጥ ከባድ የተባለ ከሰባት ሚሊዮን በላይ ተቃዋሚዎች ወጥተው የዶናልድ ጄ ትራምፕን እየተቃወሙ ቢሆንም ጄዲ ቫንስ በተቃራኒው እየሄዱ ይገኛሉ። ጄዲ ቫንስ የዶናልድ ጄ ትራምፕ ምክትል ፕሬዚዳንት አንድ ነገር አጋርተዋል። ያጋሩት በኤአይ የተሰራ ምስል ነበር። ይሄ ምስል ላይ በጣም አስቂ የተባለ እንዲሁም ኮሚክ ለማድረግ እየተሞከረ የነበረ ቢሆንም መረጃዎች ግን ህዝቡም የተረዳው በቀጥታው ነው። ይሄ ቪዲዮ ላይ ዶናልድ ጄ ትራምፕ የንጉስ ልብስ ለብሰው እንዲሁም የንጉስ አክሊል አድርገው ጎራዴ ይዘው ይታያሉ። ይሄንን ምስል ያጋሩት የአሜሪካው ምክትል ፕሬዝዳንት ጄ ዲቫንስ ናቸው። እንዲህ የሚል ምልክትም አሳይተዋል። ዶናልድ ጄ ትራምፕ ጎራዴውን በእጃቸው ወደፊታቸው ቀረብ አድርገው አሳይተዋል። ያ ማለት ዶናልድ ጄ ትራምፕ አክሽን ላይ ናቸው የሚል ሜሴጅ ለመስጠት ታስቦ ነበር። በእርግጥም ዶናልድ ጄ ትራምፕ የንጉሳዊ ፍላጎት እንዳላቸው ይታወቃል። ዶናልድ ጄ ትራምፕ ዲሞክራሲን ለመግደል በሰፊው እየተንቀሳቀሱ ይገኛሉ። የሀገራት የውስጥ ፖለቲካ ላይ ገብተው ካልፈተፈትን የሚሉ ናቸው። እንዲሁም በተሰጣቸው ክብር፣ በተሰጣቸው ሽልማት እንዲሁም ሙስናም ጭምር ተያይዘው የሚታሙ መሪ ናቸው ዶናልድ ጄ ትራምፕ። ምናልባትም የመተማመኛ ድምጻቸውን ሊያጡ ይችላሉ የተመረጡበትን አመት ሳይጨርሱም ከስልጣን ሊነሱ ይችላሉ። የትራምፕን የሚቃወም ሰልፍ ምላሽ ካልሰጡ የሚያስታግስ ስራን መስራት ካልቻሉ በዚህ ሂደታቸው ከቀጠሉ ምናልባትም የስልጣን ዘመናቸውን ሳይጨርሱ ሊወርዱ ይችላሉ ግን የአሜሪካን ሰልፈኞች ድል ለዲሞክራሲ፣ እያሉ ነው። የሀሳብ ዴይሊ ወዳጆቻችን የዛሬውን ይህን ይመስል ነበር። በቀጣይ አዳዲስ አጀንዳዎችን ይዘን እስተምንመጣን ሰላም ቆዩን።